ሱ ምንም አያደርግም። የሚገለጥ አገልግሎት፣ የሚገለጥ በረከት፣ የሚገለጥ ታምራት፣ የሚገለጥ ኃይል፣ የሚገለጥ የእግዚአብሔር ክብር። ጸልው ሸባሃዲያሎ ራዳላ ባጃናሞሽ ዛሬ እግዚአብሔር እንዲህ ብሎኛል። የማይገባ ነገር ከህይወታቸው ይወልቃል ብሎኛል። የማይገባ ነገር ከሰራቸው ይወልቃል ብሎኛል። የማይገባ ነገር ከራያቸው ይወልቃል ብሎኛል።

በጌታ በኢየሱስ እሳት ጨምሪያለሁ፣ ነው መሬቱ እሳት ነው። የኔ አምላክ በእሳት የሚመልስ ነው። ላይ አውጣ፣ አውጣ ላይ ቀን መጥቶ አንድ ሰው ይቀር። ጠቅልል ታሎ አንድ ጊዜ ጠቅልል ላይ። ከሆዷ ከእንብርቷ፣ ከጨካሯ ማን ነው? ውስጧ ላይ ውስጧ ላይ ማን ምንድን ነሽ? ውስጧ ላይ በመድሃኒት ነው የገባኸው። ቀጥል አሁን፣ ቀጥል አንተ ክፉ ቀጥል። ልቧን ለቅቄ በል፣ ልቧን ለቅቄ በል። ሻት ያሆን ልቧ ላይ አስገባ አሁን። አምላክ ከባይ ሻት የሚመልስ ስለሆነ ቀጥል አሁን። ልቧን ለቅቄ ህይወቷን ለቅቄ ወደ ጥልቅ ይወርዳለሁ። አንተ የጨለማ መድኃኒት ሶስቴ ጮኸ፣ ወደ ጥልቅ ውረድ። ቀጥል አንድ፣ ቀጥል ሁለት፣ የመጨረሻ ጮሆ ከበሩ የሆነ ባለው። እስኪ የኔ እናት እንዴት ነሽ? አይዞሽ፣ አይዞሽ። የኔ እናት እንዴት ነሽ? ምንድን ነው የምትሰማሽ? አሁን ያምሻል እ ራሴን እሺ። ልብሽ ላይ ያበጠ ነገር አለ አሁን የለም።

ይጨንቅሻል እንቅልፍ የለሽም። ከዛሬ ጀምረሽ በኃይል ትተኛለሽ። አዳክ ያለውራ። ዛሬ የሆነ ሰው የማይገባ ነገር እያወለቀ ነው። አረ፣ በኢየሱስም የማይገባ ነገር እያወለቀ ነው። እግዚአብሔር እንዲህ ብሎኛል። የማይገባ ነገር ያወልቃሉ። አረ፣ ዛሬ የማይገባ ለምሳው ውልቀት ይሄዳል። አሁን ልብሽ ላይ ያበጠ ነገር የለም። እስኪ ፈትሽ እስኪ አሁን ልብሽን እስኪፈትሽ የኔ እናት ምንም የለም።

ራው እግዚአብሔር ብቻ ነው። በይ ሰዓት የሚመልስ አምላክ አለ። ኧረ አንድ ሰው ጮሆ የኔ አምላክ በይ ሰዓት ይመልሳል ይበል። እስኬ የኔ አባት እንዴት ነህ? አንተ ጋ ከባድ በረከት እየመጣ ነው! እግዚአብሔር እንዲህ ብሎኛል፣ ከዛሬ ጀምሮ የማይገባ ልብስ ታወልቃለህ። አጃኪያኖ ሴፕራዳ ላቦሴ የማይገባ ሁኔታ፣ ጓደኛ ሰፈር ያለበሰውን ልብስ ታወልቃለህ። አሜን። እግዚአብሔር እንዲህ ብሎኛል፣ ልጅን እባርካለሁ። አሜን። አንተ እግዚአብሔር ዛሬ ሊገሊ እየፈለገውን ክፉን መጥቷል እግዚአብሔር እንዲህ ብሏል ልጄን ከዛሬ ጀምሬ ይባርካለሁ መርገምን ሰብሬአለሁ የልቡን መሻት አሳልፎ ይሰጣለሁ እጆችን በይቼ ሊያድርግ አሁን እግዚአብሔር ኃይል ያገኘው

ምንድነው? እን ናት። ምን ይሰማሻል? ስትመጪ ምን እየሆንሽ ነው የመጣሽው? ስትመጪ ጎሮሮሽን ያምሻል፣ ሰውነትሽን ሁሉ ያማል። አሁን እስኪ የቱ ጋ በሽታ ያለበትን ፈልጊ እስኪ። ነጻ ሁነሽ ፈልጊ እስኪ። ፈልጊ እስኪ። አለ። ምንም የለም። ለዚህ ጌታ ምንድነው የምትየው? እልልታ፣ ጭብጨባ። ለጌታ ለኢየሱስ አጨብጭቡ። ለጌታ ለኢየሱስ ሃሌሉያ። ኢየሱስ ጌታ ነው። ዛሬ ይዘ የመጣኸውን መርገም ይዘ አትሄድም። በሽታ ይዘ ከመጣ ጤና ይዘ ትሄዳለህ። መርገም ይዘ ከመጣ ተራክፎ በረከት ይዘ ትሄዳለህ። አንድ ሰው በረከት ይዤ ይሄዳለሁ፣ ይበል እስኬ እሳት ጨምሬያለሁ። ምን ልታደርግ አትፈለግም። አሁን የማዝም ብቻ ነው የምሰማው። ነብሷን ለቅቄ በል። በኢየሱስም ኪዳን ይፈረሰ ነብሷን፣ በል ህይወቷን ለቅቄ። ወደ ጥልቅ እወርታለሁ። እጥለን ሁለት የመጨረሻ አባ እጆቿ እግሮቿን ፈትች። ያለው ብር ምንድነው? የሚሰማሽ አሁን ምንድነው የሚሰማሽ እ ደስታ ነው። እስኪ የሚፈልገኝ ክፉ ተመቷል። እስኪ ድገሚ። ዛሬ ያልተገደበ የእግዚአብሔር ቅባት ባንቺ ይላል።